አቤል አላውቅም ግን፣ አንቺም እንደኔ ይሰማሻል። እኔ ቆይ እሺ፣ አቤል አንተ ምንድን ነው የሚሰማ ማለት የሚሰማ ስሜት በትክክል መረዳት ትችላለህ? ቢሰማኝ ስሜት ስቴ አለች። እሺ አቤል እሺ። አሁን መድኃኒቱን ኖሰርች ብልሽ፣ ሁለተኛ እንደዚህ አይነት ስህተት እንዳትደግሚ። አቤል የዛን ቀንም እኮ እኔ ምንም አላደረግኩም። አንተን ብልሽ እኔ ብልሽም እኮ አንቺ ማስቆም ነበረብሽ። በቃ እሺ፣ ከአሁን በኋላ አልደግመውም። ሁላችስ እንዴት የማትፈልጊው ሰው ጋር እንዴት እንደዛ ታደርጋለች? እኔ እንጃ። ግን በጣም ስታስጨንቀኝ ነው። አንተ ግን ለምንድን ነው እንደዚያ አይደረግ? እና ማሚቴ ምን አዲስ? በጣም ብዙ ነገር አለ እና ከብዙዎቹ አንዱኝ ነገረኛ የቱን ልንገር? ያው ትልቅ ነው፣ የታወቀ ነው፣ የርብቃ የማርገዝ ነው። እሱንም ሳሎን በምትሄድ ሰዓት ቤተሰቡ ሲጠይቃት ማሚም የት ናት ርብቃ ብላ በምትጠይቃት ሰዓት ትመጣለች እዛ ከእዩ ጋር ቁጭ ብለው እያወሩ ነው ብሎ ብላም በምትናገር ሰዓት አቤል በጣም ይናደድና ለምን ምን እያደረጉ ነው፣ ምንድን ነው የሚያወሩት ብሎ በስጭት ይናገራል። ርብቃም በዛን ጊዜ ግን ከእዩ ጋር የምታወራውን ነገር እውነት ከኔና ከእሷ ያለውን እውነታ ልትነግረው ነው ብሎ ስላሰበ ማሚን በዛን ጊዜ ምንድ ነው ምን ችግር አለው ብታዋራ ውስጥ ቢያዋራ አትስብትልም ለምን ያደርግ ማታል አማታል ለለለ እንደ ክፍል ለምን ይገባል? ብሎም በጣም ተናዶ ያወራል። በዛን ጊዜ ግን እሪችን በጣም ተናዳና ሁሉንም ነገር ለማውራት ሁሉንም ለመናገር አንድ እያለች ባለ ጊዜም ግን ደግሞ በውስጧ ይሄንን የሆነ አስመሳይ እውነት አይመስልም እንዲ እንዲ ሲያወራ ብላ በጣም ፈዛና ተክዛ ነበረ። ማመን በመታየት ሰዓት ሪቺ የምን ሆነች ነው በጣም ፈዘሻል እኮ እርብ ቃ የሆነችው ነገር አለ እንዴ እያለች ስትጠይቃትም አይ ማም ምንም ነገር የለም ብላ ትላታለች። ግን ደግሞ አቤል በዚህንም ሰዓት በጣም በውስጡ ተጨንቆና ምን እያደረገች ነው እርብ ቃ እስከ ምንድን ነው የምታወራው ከእዩ ጋር ብሎ አንደኛ ቅናትም ይዞታል፣ ሌላኛው ደግሞ የውስጡን ምስጢርና አብረው እንዳደሩ ትናገራለች ብሎ ይህንን ነገር ስለፈራ ሁሉንም ነገር ሊያበላሽባቸው ለምን ያወራሉ ብሎ ለማስለቀቅ ለመሄድ ይሞክራል። በቃ ሄጄ ኔ ሊያቸው በጣም እዛው ቆዩ በጣም ብሎ ይነሳና ወደ እነሱ ይሄዳል። ግን ደግሞ በዛን ጊዜ ርብቃና እዩም የሚያወሩትንም ነገር ቆይ ግን አንቺ ለምንድ ነው የምታዝኘው? ከአሁን በኋላ በቃ ይሄን ነገር አላደረግሽውም አይደለ? ልጁ ደግሞ ትወልጃለሽ፣ እርግዝና ከተፈጠረ ደግሞ ይህንን እውነት አንቺ ትወልጃለሽ። ለምንድን ነው የምታ ይሄንን መቼም የሰጠሽንም መድኃኒት አልወሰድሽም አይደለም በሚላ ሰዓት ራው አልወሰድኩትም ትለዋለች። ግን ደግሞ በዛን ጊዜ እሰይ ደስ ይላል እያለ እዩም ያበረታታታል። ግን ደግሞ በውስጡ በጣም የራሱ የሆነ ነገር ለማመቻቸት ይህንን የዋህ ጎኗን ለመጠቀም ነበረ። አቤልም በሩን ከፍቶ በሚመጣ ጊዜ ሁለቱም ተቃቅፈውና አቤል ይህንን ሲያይ እዩ ደግሞ አይዞሽ እያለ ሲያጽናናት ነበረ። አቤልም ሲያይ ምን እያደረግክ ነው አንተ? ምንድነው የምትሰራው? ርብቃን ተዋት፣ እጅህን አንሳ እያለ በጣም ይናደድና ያዋረዋል። ምን ችግር አለው እያየህ አደለ እንዴ አንተ እኮ አሟ ትትሀት ሄደ አንዴ እንኳን አትጠይቃትም እንዴ ብሎ በሚለው ሰዓት አንተ ምን አገባ ከቤት ከክፍሌ ውጣ ቶሎ በል ብለው አመነጫጭቆ ወደ በሩን ይጥለዋል በዚህን ጊዜ አቤልም ቁጭልና ግን ርብቃ ላይ ዛሬ ላይ አልጮኸባትም ነበረ ለምን እንደሆነ ይህንን ነገር በውስጡ የርብቃ ያላወቀው ስሜትና በውስጡ የሆነ ፍቅር ይሰማዋል ርብቃም ምን እያደረግክ ነው አቤል ብላም ትለዋለች። ግን ደግሞ ስልክ ደውሎ እያወራ እዩም ዛሬ በጣም ደስ የሚል ዜና አለ ብሎ ከመቲ ጋር ያወራል። መቲ ምንድን ነው ብላም በምትጠይቀው ሰዓት አንደኛው አሳ አጥምድያታለሁ ነገ ትሞታለች እያለ ያወራል። በጣም ደስ የሚል ዜና ነው። ስለዚህ ይህንን ነገር ይሳካልኛል፣ እርግጠኛ ነኝ ይሳካልኛል ከአሁን በኋላ እያለ ያወራል። ግን ደግሞ እሺ፣ ግን ሁሉንም ነገር ይስተካከል ነበረ። ግን ይሄ ገገማ የሆነ ልጅ ግን ከሷ ጋር ሲያየኝ በጣም እየተበሳጨ ነው፣ ምናልባት የሆነ ፍቅር ይዞታል መሰለኝ ብሎም ይላታል። እሺ፣ ምን ችግር አለው? የሆነ መፍትሄ አናጣም ብላ በምትለው ሰዓት አንቺ እኮ በጣም ትቺ ያለሽ እያለ በቃ ይህንን ነገር እንጠቀማለን፣ ደግሞ እቺ አሮጌት የሆነች ሴትዮ እያለ እናቱንም እየሰደበ በጣም እንትን ያለች ነው ወደ ርብቃ ስምም አዙረዋለች። ቤቱ ግን ችግር የለውም መላም አላጣለት ብሎ ያወራል። በዛን ጊዜ እሺ በቃ ብለው ስልኩን ከዘጋው በኋላ ወደ ማሚ ይሄዳል። ማሚ እንዴት ነች ብሎ ይላት። አንተ ዱርዬ ወዴት ሄደህ ነው ጠፋህ እኮ ብላም ስትለው አይ ማሚ አለሁኝ እኮ ይላታል። ማሚም እሺ ርብቃ ከነ ርብቃ ጋር ነበርኩ ርብቃ የደና አይደለችም እንዴ ብላም በምትጠይቀው ሰዓት አይ ደህና ናት ብሎ ይላል። እሱም ሁሉንም እውነት ደብቋት ይገኛል። አቤልም ከርብቃ ጋር ቁጭ ብሎ፣ ርብቃ ግን ይህንን ነገር ፈልገሽ ሆነ ነው እንዴ ይላታል። ምንን አቤል ትለዋለች። አይ ይህንን ከእዩ ጋር መሆኑ ነዋ ይላታል። ምን ችግር አለው ከእዩ ጋር ብሆንስ አጠገቡ ብቀመጥስ ምን ችግር አለው ቢያቅፈኝስ? እያለ ስትጠይቀው እኔ አልፈልግም ምክንያቱም አንቺ ሚስቴ ነሽ እያለ ይናገራታል። እንዴ አቤል ምንድነው ያልከው? ሚስቴ ነው ያልከው? ይላል ትለዋለች አዎ ሚስቴ ነሽ ብሎ ይላታል። ሁለቱም በሌላ ስሜት ውስጥ ገብተው ሁለታቸውም አዎ ሚስቴ ነሽ እያለ በሚላ ሰዓት ሁለቱም በሚጠጋጉ ሰዓት ግን አቤል ራቅ እያለ አሁንም ቢሆን እኮ በማሚ እይታ አንቺ ሚስቴ ነሽ ብሎ አሁንም ያርቃታል። አንድ ጊዜ እንድትጠጋው ያደርግና በሌላኛው ጊዜ ደግሞ እንድትርቀው ያደርጋታል። አቤል አሁን ላይ ስሜቱ ለራሱ እንኳን ያልገባው ራሱም ተወዛግቦ ርብቃንም እያወዛገባት ይገኛል። አቤልና ርብቃም ሁለቱም ከተስማሙ በኋላ ከተለያዩም በኋላ ወደ ማሚ ሄደው ማሚ ደግሞ ሳሎን ላይ ቁጭ ብለው ባለ ጊዜ ሁላቸውም በቃ አሁን እንተኛ ብለው ወደ መኝታ ክፍላቸው አቤልም ርብቃ በቃ ና ክፍላችን እንግባ ይላል። ግን ደግሞ ከዛ በኋላ እናንተ ሂዱ ርብቃዬ ብቻዋን አዋራታለሁ ብላ ስትልም አቤልም ሳያንገራገር የእናቱን ሰምቶ ወደ ክፍሉ ይሄዳል። ግን ደግሞ እዩ ቁጭ ብሎ ሚሰማ መስማት ስለፈለገ አንተም ተነስተህ ግባ ትለዋለች። ማሚም አይ አልገባም ይልና ርብቃ በቃ ግቢ ይላት። በቃ ግባ እዩ ስትለው አንቺን ሰማሻለው ይላል ምክንያቱም ዛሬ አሁን ላይ ምንም ነገር ስትናገረው ርብቃን እሺ የሚላትና ርብቃን የሚሰማት ጥሩ ጓደኛ መስሎና ደካማ ጎኗን ለመጠቀም ስለሚፈልግ ነው በስልክ ሲያወራም እኔ እች ልጅ በጣም ደካማ ጎንና በጣም ስስ ጎን አላት ስለዚህ በሱ ጎን ተጠቅሜ አጠቃታለው ይላል እሱም የሚፈልገውን የቤቱን ወረቀት የሚፈልገውን ነገር ለማግኘት ርብቃን ተጠቅሞ ስለሆነ ይህንን ነገር በዚህ ሰዓት ለርብቃ ቢጠቅማትም ግን ደግሞ እየጎዳት ይገኛል። ማሚን ሁሉንም እውነት ከነገረቻት በኋላ ቤቱን በእሷ ስም እንደዞረ ስታውቅ ርብቃ በጣም ትደነግጥ እና ማሚ ለምን እንደዚህ ያደረግሽ ብላ ትላለች። ይህንን ነገር መስማት አልፈልግም፣ በቃ ባንቺ ስም ነው ብላ ማሚን ንግግር መሰትልባት ይህንን ደግሞ ምንም ነገር ሁሉም ጥርጣሬ ስላለበት እዩ መጥቶ ምንድን ነው ማታ ማሚ ያደረገች ምንድን ነው ያለችሽ ቢላትም ማሚ ደግሞ ለማንም አትናገሪ ስላለቻት በዛን ጊዜ እሷ ግን ምንም ማለት አልቻለችም። አይ ብላን ስለነበረ አይ ምንም የለም ብላ ስትገግምበት በግድ እራሱ እኔ ልገምት መገመት አይቻልም እያለ ይላል። ምክንያቱም ማሚ ቤቱ በስሟ እንዳዞረችው ቀደም ብሎ ስለሚያውቅ እኔ ልንገርሽ ብሎ ይላታል። ይህንን ነገር እውነቱን ቤቱን አደለ በስምሽ ያዞረችልሽ ብሎ ይላታል። በዛን ጊዜ ርብቃን በጣም ትደነግጥና እና እንዴት አወቅ? ግን እኮ እኔ መደበቅ ፈልጌ አይደለም ስትለው አይ እሱን አይደለም ግን ከዚህ በኋላ ምንም ነገር አትደብቅኝ ይላታል። ይህንን እያለ ሁሉንም ነገር ካሁን በኋላ የቤቱንም ምስጢር እንድትነግረው ስለሆነ ሁሉንም ነገር አውቃለሁ ብሎ ይላታል። በጣም ጨንቋትና በጣም ተከፍታና እሪችን ወደ ብሩኬ ወደ ርብቃ ወንድም ደውላ ብሩኬ እንዴት ነህ ብላም በምትለው ሰአት ደህና ነኝ አንቺስ እህቴ እንዴት ናት ትንሿ ብሎም ጠይቃታል። እሷም ደህና ናት እኔም እኮ እዛ ነኝ ብላም በምትል ሰአት በቃ እመጣለሁ ይላታል። አይ እንዳትመጣ ብላም ብትል አይ እናፍቅበኛለች ብሎም እመጣለሁ ብሎም እዚያ ወራት በቃ እሺ እርብቃን ላማክራት ብላ ብላም እሱን ብላውን ወደ ርብቃ ትሄድና ነው አይ አይሆንም፣ ከአቤል ጋር ከተገናኙ ጥሩ አይሆንልንም ብላ ርብቃም ይህንን ትከለክላለች። ግን ደግሞ አንድ ነገር አስታውሳ እዩ ደግሞ ሁሌም ቢሆን ከአንቺ ጋር ከጎንሽ ነኝ፣ በምንም ነገር እረዳሻለሁ ስላለ አቤልን ከቤት ይዞት እንዲወጣ ታደርግና የርብቃ ወንድም መጥቶ እቤት ርብቃንም አይተዋት ብዙ ብዙ ደቂቃም ባይቆይ ከርብቃ ጋር ብዙ አውርቶ ከቤት ተነስቶ ይሄዳል።